እሺ አሁን መናን እስኪ በየተራ ለማውራት እንሞክር። ዛሬ ፕሮግራም እንዴት ነህ ወንድማችን? ሰላም ነው። ዶክተር አብይ አህመድ አሊ ናይ ሰይጣን አማራ። እንዴት ነህ ወንድምህ? አለን እንዴት ነህ? ምንድን ነው አጀንዳ ወንድማችን? ይህንን አጋንንት የሆነ ሰውዬ እንዴት ፕሮፋይል አደረክ? በማን ነው መንግስትህ? ነው እምንበት ቅም አላም ትግሬ እምንበት እየመራህ ነው። እንዴት ቅም አላም ትግሬ ትለኛለህ? አንተ ትግሬ ነህ? ማለት ነው ትግሬ ብዙ ናቸው እኮ ብዙ ማህበረሰብ። አሁን አንተ አብይ አህመድን ኦሮሞ ስለሆነ ነው የምጠላው? አዳምጠኝ፣ ስለሆነ እኔ አብይ አህመድን ነው ቅማላም ትግሬ ነው ያልከኝ። አዳምጠኝ፣ እኔ ደግሞ አብይ አህመድ ሰይጣን ነው፣ አንተ ግን ቅማላም ትግሬ። ትግሬ ቢሆን እናቴ ትሞት። አብይ አህመድን እየገዛ ያለው የኦሮሞ መንግስት ሰሜኖች እናንተ ትፈሩታላችሁ። አዳምጡ፣ ሶስቱ ትግሬዎች ትፈሩታላችሁ። እስቲ መልስ። ካልመለስ አስወጣለሁ፣ አስወጣለሁ። ይኸው እኔ አሁን አብይ አህመድን እንደምጠላው አጋንንታዊ መሪ እንደሆነ ምናምን ስነግርህ አንተ ቅማላም ትግሪ ትግሪዎች ስለሆናችሁ ነው አልኩ። ለምን ይጠላዋል? አማራ ይጠላዋል፣ ኦሮሞ ይጠላዋል። ለምን ትግሬ ይጠላዋል? ለምንድን ነው ታውቃለህ? ኦሮሞ ስለው ለምንድን ነው የምጠላው? እኔ ኦሮሞ ብያለሁ እኔ እሱን። እንዴ፣ እሺ፣ አንድ ምሳሌ ልስጥህ። መጀመሪያ መልስልኝ፣ ይሄንን መጀመሪያ መልስልኝ። አንተ እኔ አንተ ትልቅ ማህበረሰብ እንዴት ቅማላም ትግሬ ትለኛለህ? ለምን አንተ ቀጥታ የኦሮሞን ማህበረሰብ መስደብ አልፈለክም? በተዘዋዋሪ እንትናን መስደብ ነው የፈለክው አብይ አህመድን መስደብ። አንተ እንደፈለክ ነው እንደ የምታስበው ነው። አንተ እበት ግም የተግማማ በቀጥታ ማሳደብ አልፈለክም ማለት እንዴ ነው። ህዝብ እንደ ህዝብ አይሰደብም። እኔ አሁን አብይን የመጥላት አብይን የመተቸት መብት አለኝ። አንተ እንዴት ቅማላም ትግሬ ትለኛል? ትቧፍ ትግሬ ጠፍጥፎ የሰራ ጠፍጥፎ የሰራ ሳውነ ሳውነ ከሰው ጋር እኩል ትቆጠራለ ብሎ እንዲህ ባለ ውለታችሁ ነው ብብታል። እንዴት እንደዛ ትለኛል? አብይን የመቃውም መብት እኮ አለኝ። ቅማላም ትግሬ እንዴት ትለኛል? ሰው ያደረገህ ትግሬ አይደል? ብሔር ብሔረሰብ ምናምን ብሎ ሁላችሁም በቋንቋችሁ ተከባብራችሁና ቋንቋችሁን አውርታችሁ ምናምን እንደዚህ ብሎ ሰው ነህ ብሎ ምናምን ሰው አድርገዋል አይደል? እንዴት ዛሬ ወደ እንስሳት ትቀየራለህ? ለምን ትሳደባለህ? ይህን ሰው ያደረገህን ህዝብ፣ አንተ ኦሮሞ ነህ አንተ አማራ ነህ በብሔርህ ኩራ። እንደዛ አላረገህም? ትግሬ አንተ ስልጤ ነህ አላለህም? ጠፍጥፎ አልሰራህም እንዴት ትሳደባለህ? ትግሬ ብለህ ነውር አይደል? እኔ አብይን ነው የተቃወምኩት፣ አብይን ነው የሰደብኩት። አንተ ደብረ ጽዮን መሳደብ እየቻልክ ቅማላም ትግሬ ትላለህ። ባለጌን እግዚአብሔርም ባለጌን። ጅቦ ኦሮሞን ትፈራለህ። ኦሮሞን አትናገር ምናምን የምትሉኝ ሰዎች አላችሁ። ኦሮሞን በጣም ነው የምፈራው፣ እናቴ ትሙት ኦሮሞን እፈራለሁ። አማራንም በጣም እፈራለሁ። አማራ ኦሮሞ ሲባል የሰፈር ጎረምሳ እኮ አይደለም ህዝብ እኮ። እኔ እኮ አንድ ሰው እኮ ነኝ። እንዴት ነው ከህዝብ ጋር አልፈራም? ምን ጀግና ነኝ ምናምን መባባል ያማችኋል። ጅቦ ኦሮሞ እንድነካ ትፈልግም፣ ትፈራል። አዎ እንዲህ በደንብ ድብል ናርጌ ልንፈራው እንዴ? እኔ እኮ ትግሬ እኮ ነኝ። እንዴት አልፈራ ኦሮሞ ማለት ሰፈር ጎረምሳ ምናምን ወጠምሻ ይመስላል። እንዲ አማራ ማለት ወጠምሻ ይመስላል። አትፍራ ይለኛል። እፈራለሁ። ህዝብ እንደ ህዝብ እፈራለሁ። እኔ እኳ እንደ ሰው በሚሊዮን የሚቆጠር ህዝብ፣ እኔ ጀግና ነኝ ብሎ መታየትስ እንደ ሀራም አይደለም። አንተ ግን ዶክተር አብይ የተባልክ የገባው አንተ ብብታም ሄደህ ልጅ ነውር ነው። እንዲያ አይባልም። እንዲህ አይባልም እግዚአብሔር ቅማላም ትግሬ አላለኝ ቅንቅና እንጂ ወይ ወይ እኔ ፍቅር እንዴት ነው ጠፋሽ አቤት ጠፋህ በሰላም ነው ወላሂ አንቺ ጠፋሽ አትደውይ አይ ምን አንቲ ቁጥሬን ሰባት ጊዜ ላኩልሽ ጠፍቷት ይሆን ብዬ በይ ቀን ቁጥሬን ልከልሽ አይናሽ ዳፋራስ መስቼ ካረከኝ አቢቢ ቀልዩ ወላ አባክ

ደግሞ ዛሬ እንዴት ነው ከቤተሰቦች ጋር ፋ ብላል ልጆቼ ናቸው ተዋወቂያቸው ማሻላ ቆንጆ ቆንጆ ልጆች አሉ አንዱ አዳምነህ ይባላል አዳምነህ ጅቦ ያችኛይቱ ደግሞ ትርሃስ ጅቦ ትባላለች ህፃኑ ጎይቶም ጅቦ ይባላል ማሻላ እናት እየውሳ፣ የባለቤቴን ስምማ አልናገርም። ነው የሆነ ነገር ብታስገደግድባት ቁርጥ። አንተ ትንሹ ልጅ እኔን ነው የሚመስለው ነው የሚመስለው። ሴቷ እንኳን በእናቷ ነው ይወጣቸው፣ በእናቷ ትዘቅ ያለሽ

አንዱ ሮሞ ከማዳም ትግሬ አለ። የብያውን ብሳድብ አስባችሁታል። እች ልጅ እኮ ነው። ማጣት አይቅርብኝ ይቅርብኝ ይቅርብኝ። እግዚአብሔር እጁን ይሰጠዋል። ይሄ በቀቀና። እሺ እንዴት ነው ወንድም? እንዴት ነው? ሰላም ነው? ሰላም ነው። እንዴት ነው? ምንድን የምታላጋቂስ? አረን ያላለቃ ከስኩም አንዱ ሰደበ ይበና ጥቅማላ ሚሚሮነ ሰደበ ትግሬ ፈጣሪያችሁ መሆኑን ረስታችሁ እናንተ ይህና ትግሬ ቅማላ መጠለም እ ግን እኮ ፈጣሪያችሁ እኮ ነው እግዚአብሔርን ኔቨር ጌታን የፈጠራችሁ እኮ ብሔር ብሔረሰቦች ብሎ ፈጥሯችሁ በቋንቋችሁ አሁን በቋንቋ ኮራለሁ በብሔር ይኮራለሁ እንድትል ያደረገ እኮ የትግራይ ህዝብ እኮ ኔቨር አንተ ወላሙ አለ አንድ ነገር ልንገር፣ አንተ ሰዋቅ። እኔ መለስ ዜናዊን ብቻ ነው የምወደው ነጻነቴን ስላወጀልኝ። ሌሎቻችሁ አዲሱ ጀኔሬሽን በጣም ቀማላሞች ናቸው። እንደ እኔ መለስ ያላደርገው አለ። እስቲ በቋንቋችሁ አውሩ። በፊት እኮ ሰው በቋንቋ እኮ በቃ አፍሮ አንገቱን ደፍቶ ነበር የሚዞረው እድሜ ለመልዬ ሳይሆን እድሜ ለትግራይ ህዝብ፣ እድሜ ለትግራይ ህዝብ እናቴ። ክልልን የፈጠሩት እነሱ አይደለም። አሁን ክልል እያላችሁ የምትሳደቡበት ቋንቋ እያልክ የምትናገረው ተው። ትግራይ ላእኔ ስሜታ የሆኝ እኮ መሳሪያ ይችላሉ እኮ፣ ግን ሼም ነው፣ ሼም ህዝብ እንደ ህዝብ አይሰደብም። ይሄ ደብረ ጽዮንም ከልክሎኛል እናቴ። ህዝብ እንደ ህዝብ አይሰደብም። ህዝብ መንግስትን፣ ታጣቂ፣ ምናምን መሳደብ ትችላለ። አሁን እኔ ደብረ ጽዮንን ብትሰድቡት ደንታ አይሰጠኝ እናቴ እና አክቲቪስቶች ምናምን ቢሰደቡ ስም እየጠራ ነው እነ ጆሐር መሐመድ እነ ልደቱ እያለን ምናምን ብንሳደብ ችግር የለም ግን እንደ ህዝብ አንተ ኦሮሞ አንተ ትግሬ እያሉ መሳደብ በጣም መስዋዕትነት ያስከፍላል። በጣም ችግር ነው። በተለይ ደግሞ አሁን አሁን አሁን ደግሞ ኦሮሞን መስደብ ትንሽ ጠንከር ይላል። እንዲህ ሰው ጃኒን አይቶ እንኳን አይማርም። ሰው ጃኒን አይቶ አይማርም። እኛ ሰሜናውያን ጃኒን አይተን ኦሮሞስ፣ ግድ የለም ዳልቻን እያዩ ነው። እንደፈለጉ ይሰድቡን። ምክንያቱም እሱ ያው ቢሳደብም ቦዲ ጋርድ አለ፣ መንግስት የሚደግፈዋል፣ በጀት የሚበጀትለት

አለ ወንድሜ፣ በተለይ ሰሜናውያን ጅቦ፣ እንዴት ነው ወንድሜ? እንዴት ነው አማን ነው ብራዘር? አለን አለን፣ ሁሉ ሰላም ሁሉ ሰላም ወንድሜ። ፍለፊቴ ጌታቸው ረዳለሁ። በካሜራው ላብርቼ ላሳይህ። ሻራት እናያለን፣ አትለኝም የምሬን ነው። እስቲ እግዚአብሔርን በል። ስማ ላብራው እስቲ፣ አብራውና

እሱ እዛ ለትግራይ ህዝብ የሆነ አጀንዳ እየሰጠ የትግራይ ህዝብ እያባላ እሱ እዚህ ከሳያት ደምሴ ጋር ነው ያለው። አይተዋል ቪዲዮ ና አብይ አብድ እኮ አስፈራርቱት ነው ለቅ ባለው ድንቁል እኮ ተናገረ። ድንቁል ደግሞ ታውቃለህ ጀግና ነው። መረጃ ምናምን አለ ፉል ኢንፎርሜሽን እሱ ጋር ነው ያለው ብራዘር እሺ ቪዲዮ ናብ ትንሽ ፎሎ አድርጌ፣ አብይ አህመድ ስንቱን ሰው ደመቀ መኮንን የሆነ ነገር ሲያደርግ ቪዲዮ ተይዞበት፣ እናቴ እግዚአብሔርን። ሌላ ደግሞ ማን ነበረ ስሙ? በእናታችሁ አንዳርጋቹ አመለጠ። አንዳርጋችሁ ከፈለክ ፖስተዋል እና አንዳርጋችሁ ያ ቪዲዮ ከተፖስተብኝ ድምጽን ፖስተዋል አሉ እግዚአብሔርን። አንዳርጋቸው ለዛ ነው እየወጣ እሚሆን። ታማኝ በየነ በጽሑፍ ነው ያስፈራሩት። ታማኝ በየነ ቪዲዮ ተይዞበታል። እግዚአብሔርን በቃ ያልያዙባቸው ጌታቸው ረዳ፣ ጌታቸው ረዳ ጻድቃን። እንኳን አልተያዘበትም። ጻድቃን አልተያዘበትም።

በልጋምህ የምትለው ሴትዮ ማን ነበረች? ከእሱ አንድ ልጅ አለ። የእሷን ታሪክ ነው። በኢቲቪ ሶስት ዶክመንተሪ ነው የምሰራ በስርዓት አብይ ማለት ክፉ ሰው ነው። እግዚአብሔርን ነው የምላችሁ፣ የመጨረሻ የተረገመ ፍጥረት። በአብይ ዙሪያ ላይ የነበሩትን እንዳለ አሁን ደመቀ ዘውዱ ይህ ምክትል የነበረው አወቃችሁ። ይሄ ምክትልነት የሚወድው ሁሉ ምክትል የሚሆን እሱ አሉ ቪዲዮ ያውም የሆነ ዩቱበር ቪዲዮ ደርሱት፣ አስፈራሩት ደህንነቶች። እመቤቴ ቪዲዮ እኔ አይቼዋለሁ። ብዙ የአማራ ባለስልጣናቶችን የያዟቸው በዚህ ምክንያት በዚህ ነው የሆነ ቦታ የሆነ ነገር ሲያደርጉ የሆነ ነገር ሲደራረጉ ምናምን ይያዝባቸዋል። ከዛ በቃ አፋቸውን ይቆልፋሉ። ህዝባቸው እየተጨፈጨፈ ዝም ብለው አይናቸውን ያያል። ሰብስቦ አብይ አህመድ ሀገር አስገባቸው፣ ሰብስቦ ቪዲዮ ቀረጻቸው። ይሄ ሸራተን ምንድን ነው? ሌላ ደግሞ የሆነ ሆቴል አለ አሉ እሱ አሉ። እግዚአብሔር አብይ አህመድ ሲወርድ የሚጠየቁ ሆቴሎች ብዙ ናቸው፣ ብዙ ብዙ ሆቴሎች። የሆቴሉ ባለቤት ካሜራ እንትን እያለ ምናምን ብዙ ብዙ ነገር አለ። አ ጌታቸው በጣም ነው ያሳዘነ አሁን ሐሜት ጀምሯል። በቃ ተራይቱ በሮች ቤት እየሄደ በቃ እንደዚህ ብሎ በትግል ላይ እያለን ደብረ ጽዮን መተኮስ አይችልም። ከዛ ተያይዘን የሆነ ገደል ውስጥ ገብተን ከገደል እንደወጣን የሆነች ትብለጽ ማአረ የምትባል ሴትዮ ቤት ሄደን ቡና ጠጣን፣ ወይ ቡናቸው ሲጣፍጥ ምናምን እያለ ያወራ። ሂልተን ነው ለልሊ ሆቴል ለልሊ፣ አሉ አሉ። የተወሰነ የተወሰነ ቦታ እግዚአብሔር። ቆይ መንግስት ሁለት ሳምንት ምናምን ቀርቶታል። ጆከር እንዳለው አዲስ አበባ ተከባለች። ጆከር ትናንት ሲያወር ሰምቼው፣ አዲስ አበባ ተከብታለች። ነፃ ይውጣኝ እንታያለን። ጆከር ደግሞ ያውሽ እውነቱን ነው የሚያወሩ ጌታን ትናንት እዮዳቤት አዲስ አበባ ተከባለች ሲል ነበር። በቃ ተከባለች፣ ማንም መንቀ እጅ ስጡ ሲል ነበር። የዛኔ ነፃ ስንወጣ እናያለን። ጠብቅ ያዳን ሰማሃል ማሪ፣ ምን ልትሰሪ ነው? ተከባለች፣ በደመና ነው ጂቡ። አንተም ትያዛለህ። ደብረ ጽዮን ያወጣኛል። ደብረ ጽዮን ወይ እኔ ፍቅር እንዴት አደርልኝ ከእኔ አይበልጥም። እባክሽ ኖዌይ እኔ ለአንተ ማልሆነ የለም። ሴቶች እንደዛ ስትሉ በጣም የሚደብር ለምን ከእኔ በላይ ልትወዱኝ አችሉ? በተለይ ቂጥ ያላችሁ ሴቶች ሲርየስ ግዛበርንእሆነትንነ አንተ ግን እኔን እኮ እንደሌላው ሴት እኮ ምንም ነገር ታቅምናሰየተሽናላየው እኔ ላይ ማውራት አልችልም። ቪዲዮ አትከፍቺ

እግዚአብሔርን እኔ አይደለም የጎጃም አገው ነው። የጎጃም አገው ኮንሽ አገውኛችን አገው አይደለም፣ የሰቆጣው ነው። የሰቆጣው ደህነማ ነው። ደህነማ ነቅለው ይላሉ እነሱ ናቸው። እሱ የሰቆጣ የሰቆታዎች አገው ነው። ግን እኔ የጎጃም አገው ምድር የእነ ዘመኔ ነሽ ማለት ነው። አንቺ የዘመኔ ዘመድ ዘመን አገው ነው እንዴ ማሪ፣ አታውቂም። አገው ነው ሞጣቁ፣ አገው ማለ፣ አገው ነው። እኔ ያገው ምድር ጎጃም እንጂ ባራ አታውቃትም የ እንጂ ባራ ኦ ዲያ አገራችን ለማዋ ቅድም እኮ አሳካኝ ትግሬ ነው። ኢትዮጵያ የሰር አገው እንኳን እራሱ እውቅና የተሰጠው በትግራይ አይደል? ማሪ ላሁላእና አገው የሚባል ልዩ ዞን የተሰጠው በትግራይ አይደል? ተይ እንጂ እኮ

እና በአውራጃ ነበር የሚጠራው። ወረሟ አንተ በቋንቋ ተማረ፣ በቋንቋ እደግ፣ በቋንቋ ተካለል ብሎ ትግሬ የሰራው አፋችሁን የምትከፍቱበት አሁን እኔ አበራ ነኝ እኔ ኦሮሞ ነኝ የምትሉት ትግሬ አይደል ነጣነታችሁን ያወጀላችሁ? ግን እናንተ ጌታ ኢየሱስ ክርስቶስ ወደ መሬት ወርዶ እነሆ ህዝቡን ሊያድን ሲል እስራኤላውያን ተነስተው ሰቀሉት እንደተባለው እኮ ነው፣ ትግሬን ለመስቀልና ለመግደል የተነሳችሁ አይሁዳውያን ኢትዮጵያውያን። ኔጭ ኔጭ ኔጭ። ድሮም ፈጣሪ እንዲህ ነው፣ ግን መነሳቱን አሳየ። ትግሬ ትግሬ ፈጣሪያችሁ ምኑ በእንትን ነው፣ በምክንያት ነው። እነሆ ትግሬን ተጫፍ እስከጫፍ ለማንሳት ለመግደል ቆርጣችሁ ስትነሱ፣ እሱ ግን ተነሳ። ትግሬ ግን ተነሳ። ይኸው አሁን የደረሰበት ደረሰ። ትግሬ ለብሔር ብሔረሰቦች የከፈለው መስዋዕትነት አሁን እንዲዋፋችሁን ሞልታችሁ፣ አንተ ትግሪ ቆማጣ፣ አንተ ቀላላም ስትሉ ትንሽ አይዘገንናችሁ? ትንሽ አይደብራችሁም? ትንሽ ማይዛችሁ ተዋጥን፣ ተሰለቀጥን ስማችን ተቀየረብን ስትሉ ስታላዝኑ ስታለቅሱ፣ እንዲያል ነበረ የትግሬ ጀግና ታጋይ ደርግን ደምስሶ ከመጣ በኋላ አንተ ወረሞነህ በወረሞነትህ እኩራ አንገትህን ቀና አድርገህ አላለህምን? አላለህም? አንተ አማራነህ ይኸው ግዛትህ ብሎ አላስፋፋውም? አሁን ጎጃም ጎንደር እንባባል አንድ አማራ እንሁን እያላችሁ እሪ ምትሉትን ከዚህ በፊት ትግሬ መጥቶ አንድ አማራ ናችሁ አላላችሁምን? ዛሬ ግን የትግሬን ውጭት ሰባሪ ሆናችሁ የበላችሁበት ላይ አፋችሁ ላይ ቀዘናችሁ። እንደ ጉማሬ ባፋችሁ በልታችሁ ባፋችሁ የምታሩ ጌነዝ ስልጤን እንደ ስልጤ አገር ንህ አላለም። ክልል ንህ አላለውም። አንተ ጉራጌ ንህ አላለውም። ሙያ ወያኔ እኮ የዲሞክራሲ ጥግ ኢትዮጵያ ላይ እኮ አስፍኖ ነው። ይሄ ሰባት አባወራ እንኳን ልዩ ዞን እየሰጠ መጥራት አልፈልግም። የት አገባቢ ነው አሁን አንተ አፍ ኑሮ ትግሬን ትሳደባለ፣ ትግሬን ባንዲያ ትላለህ። ተጉ እነከባበር ደደብ፣ እኔን ነው ደደብ የምትለው? አሁን አማራ ነኝ አማራ ነኝ የምትለው አማራ ናችሁ ያለው ቀድሞ ማን ነው ማን ነው ማን ነው መልሱልኝ? ትግሬ አይደል? ትግሬ አማራ የሚባል አለ ሲል መንግስቱ ምን ሲል ነበር? አማራ የሚባል ተራራ ነው እያለ። አሁን ትግሬ ባመጣልህ ፕሮፖጋንዳ አይደል? እኛ አማራነን አንድን ሁን እያላችሁ አማራዊነታችሁን እንዋደድ ያለን እንተቃቀፋለን የምትሉት ትግሬ ያመጣው እና ትግሬ ክብር ተለለህ እኮ ፈጣሪህን እንዴት ትቃወማለህ? ፈጣሪህን እንዴት ትሳደባለህ? ለመቅጻፍት ነው የምትሆነው፣ ትቀጻፋለሁ ይኸው ነው ተኮኑ በቃ ይህን ማሰብ አለብን ይህንን ሪሰርቸር ማድረግ አለብን ነው በቃ ይሄ ነው ትልቁ ነገር እና አንዳንድ ሰዎች እየገባችሁ አትሳዴው አትሳዴው ማሪው ማሪች በተለይ ትግሬን እንዲህ አትሳዴው ፋጡማ አንቺ ሲደውልልሽ ወለልሽ አታነሽም ኧረ ተይ ፋጡ ረበቂ በቂጥሽ አምላክ አሎ ማሪው እንዴት ነሽ እንዴት ነ፣ አለውልሽ አለውልሽ ምንድን ነው የምጠይቀኝ? አንቺ አማራ ነኝ ከማለትሽ በፊት ትግሬ አይደል? አማራ ናችሁ ያላችሁ ማን ነው? ትግሬ እኔ አሁን፣ ህዝብ አታሰደበኝ። ሰዲቪ ሰዲቪ፣ ፈጣሪሽን ተተሰዲብሽ፣ እጅሽን ታገኛለሽ። ፈጣሪሽን የተሰደበ ሁሉ የዱንያ ይሰፋለ እ መቼም በዓለም አደባባይ እንግዲህ አማራ የሚባል ማንነት እና ደግሞ በየትኛውም በትላልቅ ዩኒቨርሲቲዎች ደግሞ የአማርኛ ትምህርት የሚሰጠው መቼም ትግርኛ በፊት ትግሬ የሆነ ብሔረሰብ አማርኛ ነው የሚያወራው ብለህ እንዳታስቀኝ አይልም። ከዚህ በፊት አንቺ ኢትዮጵያዊነሽ እንጂ አማራ አልነበርሽም። ልንገር የኔ አባቶችማ የኔ አባቶችማ ማለት ነው ዘረኝነትን አላስተማሩም። የኔ አባቶች ሀገርን አንድ አድርገው ያቆዩ ትርክትና ተረት ላዲ ያምጥኩ አይደለም የገባሁት የኔ አባቶች እንዲ ብለው የኔ አያቶች እንዲ ብለው ከዚህ በፊት አማራው ኢትዮጵያ ነኝ እያለ ነበር የሚያስበው። ወያኔ ነው መጥቶ ኢትዮጵያ የሚባል ምንድን ነው፣ እናንተ በብሔራችሁ በክልላችሁ መኩራት አለባችሁ ተብሎ አማራ የተደረግሽው አይደለ እንጂ አንቺ አማራ የተደረግሽው

ሰው እንዴት ነው ከፈጣሪው ጋር ግብ ግብ የሚገጥመው? ታው ትግሬ ፈጣሪያችሁ ነው። በተለይ እናንተ ኢትዮጵያውያን ወዴድያችሁም ጠላችሁም አድኖሻል። አሁን ብሔር የብለሽ ደረትሽን ገልበጠሽ የምታወሪበትን ትግሬን ያበጣ። መጀመሪያማ፣ ኢትዮጵያ የሚባል መንፈስ ነበረ። ተረኩሱላ ተደባልቀሽ ትኖሪ ነበረ፣ እየተቀጠቀጥሽ ምን እያልሽ ሳይስማማሽ ሁሉ ትርቢ ነበረ። አሁን ወረሙ ወረም ሆነ ተባለ፣ ወረም ሆነ ቋንቋለሁ በቋንቋ ታወራለህ ምናምን ተባለ። ወኪ ሰልጤው ጉራጌው ሽናሻው እንዲህ ትግሬ ትግሬ ቁልቋል መስለዋል። ትግሬ ፈጣሪያችሁ በተለይ እናንተ በብሔር የምታምኑ ትግሬ ፈጣሪ አይደለም ብላችሁ የምታምኑ ከሆነ ብሔራችሁን መካድ ያለባችሁ መጀመሪያ ብሔራችሁን፣ አሁን የምትኮሩበትን የምትንጠባረሩበትን ብሔር ብሔረሰቦች መካድ ያለባችሁ እንደ ጅኒው እንዲነ ምንሸ ነው ደግነ ሆያባቴ ወቢስ ነው ወይ እና ትግሬን የማክበር ተግሬን የማክበር ግዴታ አለባችሁ። የማድነቅ ክሬዳ አለባችሁ ወይ እግዚአብሔርን። እውነት ነው አማራው እንኳን ቂም በቀል ይዞበታል። አማራው ቂም በቀል ይዞበታል። ተቀልድ ያለ የኢትዮጵያ መግባቢያ ቋንቋ አማርኛ፣ ባህላችን አማራ ነክ አበላላችን። አላሁ አክበር አለ ኩል ሸይ ባዴ ሰላ ተሰላት በኋላ እንገናኛለን። ማሰላማ ልስገሊበት